አሜሪካም በአንድ ወቅት ኢራቅ ውስጥ ያሰረቻቸው ከባግዳድ ተፈተው ከወጡ በኋላም በአሸባሪነት ከሳ ስትፈልጋቸው የነበሩ እርሳቸውን ለጠቆመ የ10 ሚሊዮን ዶላር ሽልማት ያወጣችባቸው የያኔው የአልቃይዳ ተዋጊ የአሁኑን የሶሪያ ፕሬዝዳንት በቀይ ምንጣፍ ተቀብላቸዋለች። ፕሬዝዳንት ትራምፕ ጭምት ውጣውረድ ያሳለፈ ጠንካራ በማለት ያወደሷቸውን የ42 ዓመቱን የሶሪያ ፕሬዝዳንት አህመድ አልሻራን ትላንት ምሽት በዋሽንግተን ተቀብለው አነጋግረዋል። ሶሪያም ነፃነቷን ካገኘች እንደ አውሮፓውያኑ አቆጣጠር ከ1946 ወዲህ የሶሪያ ፕሬዝዳንት በአሜሪካም ይፋ ጉብኝት ሲያደርግ የአሁኑ የአልሻራ ለመጀመሪያ ጊዜ ነው። በእርግጥ አልሻራም ስልጣን ከያዙ ወዲህ ወደ አሜሪካ ሲጓዙ ያሁኑ ለሁለተኛ ጊዜ ሲሆን የመጀመሪያው ባለፈው መስከረም በተባበሩት መንግስታት ጠቅላላ ጉባኤም ንግግር ያደረጉበት ነው ሃያኛው የውጭ ጉዞአቸው። በአላሳድ ዘመን ዓለም ያገለላትን በማዕቀብ የተመታቸውንና ኢኮኖሚዋ የደቀቀውን ሶሪያን ለማዳን የጀመሩት ዘመቻ አካል ነው የውጭ ጉዞ ከዚህ አኳያ የአሜሪካ ጉብኝታቸው ወሳኝ ተደርጎ ሲወሰድ፣ በተለይ አሜሪካም ጥላ የቆየችውን ማዕቀብ በሙሉ እንድታነሳ ማግባባት ዋነኛ ዓላማቸው ነበር። ከፕሬዚዳንት ትራምፕ ጋር ሲገናኙ ሁለተኛቸው በሆነው በዚህ ወሳኝ ንግግር ታዲያም ቃል ከመግባት ባለፈ አልሻራም ሙሉ በሙሉ የፈለጉትን አላገኙም ብለዋል ሲኤንኤን እና አልጀዚራ ባሰራጩት ዘገባም መሪዎቹ የሁለትዮሽ ትብብራቸውን ለማጠናከርና ለማሳደግ ሲስማሙ በቀጠናዊና በዓለም አቀፍ የጋራ ጉዳዮች ላይ መነጋገራቸውን የሶሪያ ባለሥልጣናት ገልጸዋል። ትራምፕ የአሜሪካ የንግድ ተቋማትና ባንኮች፣ ዓለም አቀፍ ማኅበረሰብና በቀጠናው ያሉ የአሜሪካ አጋሮች ለሶሪያ ሁሉንም አይነት ድጋፍ እንዲያደርጉ አዳዲስ ፖሊሲዎች እያወጡ መሆናቸውን አረጋግጠዋል። ከዚህ ባሻገር በሶሪያ ላይ የተጣሉ የኢኮኖሚ ማዕቀቦች ቢያንስ ለስድስት ወራት ታግደው እንዲቆዩ ሲደረግ በቋሚነት እንዲነሱ የመወሰን ስልጣን ያለው የአሜሪካ ኮንግረስ በሌሎች አጣዳፊ ጉዳዮች በመጠመዱ የአልሻራን ፍላጎት ሊያሟላ አልተቻለውም ተብሏል። በሌላ በኩል ሶሪያም አሜሪካ መራሹን ዓለም አቀፍ የጸረ ሽብር ዘመቻ መቀላቀል ሲጠበቅባት፣ ፕሬዝዳንት አልሻራ በበኩላቸው እስራኤል በሶሪያም የምትፈጽመውን ጥቃት እንድታቆምና ወታደሮቿን እንድታስወጣ ትራምፕን መጠየቃቸው ተመልክቷል።